ከስራዎች ሁሉ በላጭ ስራ ምንድን ነው? ሲባሉ ጊዜ ነብዩ ሰለላሁ ዓለይሂ ወሰለም በአንድ ሙስሊም ልብ ውስጥ ደስታን መፍጠር አሉ። ያለው ሰው ሄዶ ይርዳት። በኋላ ቅጽዋት ካላችሁ ያለው ሰው ከሌላችሁ ያላችሁ ጨረቃ የጊዜ መለያ አገልግሎቷ ምንድን ነው? እንደ ኢስላም ከተባለ የጊዜ መቅጠሪያ ነች። አላህ በሱረቱል በቀራ ላይ ይናገራል። የስአሉነ ከአን ልአሂላ ቁል ሄ መዋቂት ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም እርሷ የጊዜ መለያና መቅጠሪያ ነች በላቸው ይላል። አይሽ ከዚህ ውጭ ሌላ ምንም አገልግሎት የላት። ልክ አንድ ሰው ወደ ሆነ ጉዳይ በሚሄድ ጊዜ ሰዓትን አይቶ፣ ሲመለስም ሰዓትን አይቶ እንደሚመለሳል። አረ የዛኔ ይሄ ነገር አንድ ሰው ለምሳሌ የሆነ ደግሞ ክርስቲያኖች ብዙ ጊዜ ይህን ጥያቄ ስለሚያነሱ ጨረቃን ተመልካቸው ላቸው ለማለት ይህን ያነሳሉ። ቤተ ክርስቲያን ሲሄዱ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ ይህንን የጊዜ መቁጠሪያና መለያ አደረገው አመለከው ማለት ነው። ሰዓቱ አይደለም ጊዜ ነው የለየበት፣ ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ሱሙ ሊሮየት ወአፍጥሩ ሊሮየት አሉ ነብ ስ ላ ሰለም የረመዳንን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መጾም ጀምሩ። ልክ የረመዳን ወር ደግሞ ማለቁን ነው የሚያረጋግጥ። ሌላ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። ክብረ በዓልን አክብሩ የዛኔ ብለው ተናገሩ። ይሄ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አለ። የሚገርመው መጽሐፍ ቅዱስ ላይ ያለ መዝሙረ ዳዊት ላይ ምዕራፍ መቶ ምዕራፍ መቶ አራት ቁጥር አስራ ዘጠኝ ላይ አካባቢ ጨረቃንም የጊዜ መለያ አደረግካት እያለ ይናገራል ዳዊት እና ልክ እንዲሁ መጽሐፍ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያከብሩበትም እሱ እንደሆነ ይናገራል በጨረቃ አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና ና መቁጠሪያ ነች። ለቀደምት ነብያትም የነበረች ነች። ልክ እንዲሁም ለዚሁም ዘመን ሰዎች አደረጋት። እሺ፣ በሚቀጥለው ቀን እያደገች እያደገች ለወር ያክል ትቆያለች። ከዚ እንደገና እንዳድስ ትቆያለች፣ ተንደርድስ እንደገና ትወጣለች። ጨረቃ ፀሐይ ግን እንደዚህ አይደለችም። አንሳ ከዚያ የምታድግ ነገርና ጊዜ የምትለየባት አይደለችም። ሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ ስብሃነ ወተዐላ በቁርአን ላይ የነገረ አንዳንዴ 29 ቀን ሊሆን ይችላል። እንዲ 30 ቀን ሊሆን ይችላል። ያ ነው እና እነዚህ ወራት አቆጣጠሮች የጨረቃ ወራት አቆጣጠር አላህ ስብሃነ ወተዐላ በቁርአን ላይ ተናግሯቸዋል። ሱረቱ ተውባ ላይ ኢነ ዒደተ ሽሁር ዒንደላሂ ኢስና ዐሸረ ሸህራ የወራቶች ቁጥር ከአላህ ዘንድ አስራ ሁለት ወራቶች ናቸው ይላል እና ከነዚያ መካከል አንደኛው ዘጠነኛው ወር ረመዳን ይባላል ረመዳን ይባላል ይሄን ወር ቀደምት ነብያትም ልክ እንዲሁ እኛ እንድንጾመው የታዘዝንበት የጾም ወር ነው ሌላ ሱና ጾም አላቸው ነብያቶች ዋጅብ ግን ግዴታ ጾም ይሄ ነበር አላህ በቁርአን ላይ ፊ ሱረት አልበቀራ ላይ ሲናገር يا ايها الذين <سؤال> امنوا كتب عليكم الصيام <سؤال> كما كتب على الذين <سؤال> من قبلكم لعلكم تتقون ይላል እናንተ ያመናችሁ ሰዎች ወይ ጾም በእናንተ ላይ ተደነገገ፣ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበሩ ሁሉ ይለናል። የትኛው ወር ነው ስንል ቀጣዩ አንቀጽ ላይ ሸህሩ ረመዳን እያለ ይናገራል። የረመዳንን ወር አለ። ስለዚህ የረመዳንን ወር እንድንጾም እንዲጾሙ ቀደምት ነቢያትም ታዘው ነበር። ወይና ላ አምረ ልሙኡሚኒን ብማመረ ብልሙርሰሊን አሉ ነቢ ስ ላ ስለም። አላህ ነቢያቶችን ባዘዘበት መሰረት እናንተንም አማኞችን አዘዛቸው ብሎ ተናገሩ። እና ይህን ወር ጠብቀው እንዲጾሙ ታዘው ነበር። እኛም ልክ እንዲሁ በነቢያት መንገድ ላይ ነንና ያን ሲጾሙ የነበረውን ጾም ጾሙ ተባለ። እና ይሄ ነው። ይሄንንም የምንይዘው በጨረቃ ወራት አቆጣጠር ነው። ምክንያት አምላክ ምንም አይነት ሕግን አይደነግግም። ምክንያታቸው ምንድን ነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው? ሁለቱ ነቢያችን ስለ ላ ወሰለም ሲናገሩ ምናሉ? እነ ሊኩል ኡመቲን ዒዳ ወሀዛ ዒዱና አሉ የኢድ አልፍጥር ወይ ኢድ አልአድሃ ለእያንዳንዱ ትውልድ ለእያንዳንዱ ህዝብ አመታዊ ክብረ በዓል አለው። ለእኔና ለኡመቶቼ ደግሞ ሁለት ዓመታዊ ክብረ በዓል የደስታ ጊዜያቶች ተሰጥቷል። ለምንድነው በእነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው? ዓላማው ምንድን ነው? ምክንያቱም ከሁለት ታላላቅ እስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ እስልምና መሰረቶች በመፈጸማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማናቸው? እነዚያ እነዚህ የእስልምና መሰረቶች፣ አሁን ያለፈው ከአምስቱ የእስልምና መሰረት ምንድን ነው? አዲስ ምንድነው? እስኪ ጾም ነው። ከአምስቱ ታላላቅ የእስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላህ ስለወፈቀን እርሱን በደስታ እያመሰገነው ነው እንድናሳልፍ፣ ይሄ ክብረ በዓል የደስታ ጊዜ ተደነገቀልን። ሁለተኛው ደግሞ ክብረ በዓል ከየትኛው የእስልምና መሰረት በኋላ ነው የተደነገቀው? አዲስ መለይይም ረመን ት በሲትተሚኝ ሸዋል ከያ ሱያም ይጃህራሉ ረመንን ጾሞ ከዚያም ከሚቀጥለው ከሸዋል ወር ስድስት ቀናቶችን አስከትሎ የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል አሉ። አሁን ቀጣይ የሚመጣው ወር አለ። ከዚህ ወር ስድስት ቀን መጾም ከፈለጋቸው በተከታታይ መጾም ትችላላችሁ ካልፈለጋቸው ደግሞ እያቆራረጣቸው እስከወሩ ማጨረሻ ድረስ እያለፋቸው መጽሁፍ ትችላላችሁ። በላጭው ግን በተከታታይ መጽሁፍ ነው። እሱ ነው ይጾማል። እሱ ያንን እንድንጾም ደንክገዋል። ነቢያችን ለ ላ ሰለም ሱያም የውም የአረፋ ዩከፍሩ ሰነት ልማያ ወለአትያ ብለል። የአረፋ ቀመጾም ያለፈውን የአንድ ዓመት የሚቀጥለውን የአንድ ዓመት ቀን ወንትን ያስምራል ብለል እና ስለዚህ እያን ቀን እንጾማለን ማለት ነው። በላ ፍቅር ሷል ከስራዎች ሁሉ በላጭ ስራ ምንድን ነው ሲባሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሙስሊም ልብ ውስጥ ደስታን መፍጠር አሉ። እቺ ሴት የቲም ህፃናቶችን ይዛለች። አራት የቲሞች ማን ነው አንበሳ ለቆ የሚያስደስታት? ከእናንተ ያለው ሰው ሂዶ የእርዳት በኋላ አግዟት ካላችሁ ያለው ሰው ከሌላችሁ ያላቸውን ጊፍቶች ሄዳችሁ አውርዱላት።